ማህሌትን አገታት። ማህሌትን አግቶ ወንድሜ ያለበትን ቦታ እያንዳንዱ ነገር አንቺ ስለምታውቂ አሁን ትናገር ያለሽ ብሎ አወጣጣት። ማህሌት በፍጹም እኔ ብሩክ ያለበትን ቦታ አላውቅም ነው የምልህ፣ አላውቅም። መድብል፣ ለምንድን ነው እንደዚህ የምታደርገው? እያለች ብትልም እንኳ መድብል ግን በፍጹም አልሰማሽም እኔ ሰይጣን ነኝ ታውቂያለሽ እኔ እንደ ብሩክ ለስላሳና ነገን የማስብ ሰውዬ አይደለሁም እስር ቤቱን እንደሆነ ለምጄዋለሁኝ ስለዚህ ይህ ሁሉ የአንቺ ሴራና ተንኮል ነው አሁን ያለበትን ትናገርያለሽ ወይስ ደግሞ ምላስሽን ልቁረጥልሽ አላት ማህሌትም በፍጹም አልናገርም ብላ ግግም አለች እና ዝና ማህሌትን እንደምንም ብለሽ ምሳሌን መግደል አለብሽ ብሏላት። ምን ቆይ ለምንድን ነው ምሳሌን የምገለው? ብላ ስትል ነገርኩሽ እኮ ብሩ ከተደበቀበት ለመውጣት ያለችን መሳሪያ አንድና አንድ ምሳሌን ነው። እናም በፊት እንዴት ብለሽ ነበረ እሷን ለመግደል የሞከርሽው? ያንን ፕሮሰስ አሁንም መጀመር አለብሽ ብሏላት። ቆይ አንተ ግን ከነሱ ምን ታገኛለህ? ብላ ስትለው ነገር ኩሽ እኮ ምንም ይሁን ምን እሱን አይመለከትሽም። ነገር ግን የእውነት ቤቱን ማግኘት የምትፈልጊ ከሆነ ምሳሌ መሞት አለባት። ያ ማለት ብሩክም ጠፍቷል፣ ምሳሌም ከሞተች ሁሉንም ነገር አንቺ ትወርሻለሽ ብሎ አላት። ነገር ግን እዚህ ጋር አንድ ያላስተዋለው ነገር ያለው በመድብል እንደሆነ ውክልናው በፍጹም ዝና እስካሁን ድረስ አላወቀም። አሊያም ደግሞ አውቆ እማህሌት ላይ እየተጫወተባት እንደሆነ ይገኛል። ሉላ ሉላዬ ሞገስን፣ እኔ ምልህ ቆይ ግን መቼ ነው አንድ ቤት እየሰራን እየበላን የምንኖረው? ሁሌ የግዥ ምግብ በጣም ደብሮኛል ሞገሴ ብላ ስትል፣ አይዞሽ ትንሽ ጊዜ ነው፣ ትንሽ ጊዜ ብቻ እባክሽን ታገሽኝ እና ወንድሜ አብሮ አደጌ ብሩኬ ጠፍቷል ታውቂያለሽ አይደል እንደምንም ብለን እሱን እናስተካከልና ወደ ገጠር እንሄዳለን። ከዛም በኋላ ገጠር ሂደን ቤተሰቡን ሁሉ አስተዋውቀን ነገሮችን ካስተካከልን በኋላ ሀብትና ንብረቴን አስመልሼ እንደፈለግን ፈርሰስ ብለን እንኖራለን ብሎ አለ። ሉላ ልክ ነህ፣ እውነት ለመናገር አንዳንዴ ሲደብረኝ የምናገረውን ነገር ብዙም ከቁባት ትቆጠረው። እናም ብሩክ የእውነትም ጠፍቷል። ብሩክን ልንፈልገው ይገባል ምንም ቢሆን እስከ ዛሬ ድረስ ሰላም ባይሆን ነው እንጂ ሰላም ቢሆን ኑሮ ይመጣ ነበር ብላ ሉላዬ አለች ልክነሽ የሆነ ነገር ሆኗል ነገር ግን አሁን አንድ አዲስ እቅድ አምጥተናል ብሎ አለ ምንድን ነው መድብል እንግዲህ ኃላፊነቱን እኔ ወስድ ያለሁኝ ስላለ ማህሌትን ልናግታት ነው ምን በፍጹም ግን ማህሌት እኮ አሳልፋ ዝናን አሰጣችሁ ምክንያቱም ዝና ተቆጥሮ የማያልቅ ገንዘብ አለው። አይ አዎ እናውቃለን ገንዘብ አለው፣ ነገር ግን ማህሌት ደግሞ ከምንም በላይ መኖር ትፈልጋለች። ስለዚህ የሆነ ነገር ከተፈጠረ እመኝ ማህሌት እያንዳንዱ ነገር ዘርግፋ ዝና ልከዳው ትችላለች ብሎ ሲል፣ ለማንኛውም ተጠንቀቁ ብዙም አትመኗት፣ ሴት ልጅ አንዳንዴ አትታመንም ብሎ ብላ አለችው ኦ እንደዛ ማለት አንቺ ታዲያ ለኔ አትታመኝም? ውይ ደግሞ ሞገሴ እንደዛ ማለት አይደለም። ነገር ግን ማህሌት በፍጹም አትታመንም ማለት ነው። እሱንም አውቃለሁ። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴ ናችሁ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን፣ ሰላም፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል ዛሬ ማህሌት ከዝና ጋር ተገናኘች ና እኔ ምልህ ቆይ ግን እንዴት ነው ዛሬ በምሽት እየጠራኸኝ ብላ ስትል ዛሬማ አንድ አስፈላጊ ነገር ልነግር ሽፈ ወዳለሁኝ ደግሞ እሱ ምንድን ነው ዝና አልገባኝም ቆይ የእውነት ብሩክ እንዳለ የት እንዳለ አታውቅም ስለ እሱ ጉዳይ እኮ ነው መድብል ብን እኔን እየፈለገኝ እንደሆነ ታውቂያለሽ እንዴ? አዎና፣ ያው እኔ አይደለሁ እንዴ የነገርኩህ። አዎ ጎበዝ። አሁን ለእሱ አንድ ዜዴ አምጥቻለሁኝ። ምንድን ነው? እንደምንም ብለሽ ወደነ ምሳሌ ቤት መግባት አለብሽ፣ ከዛን ምሳሌን አጥምደሽ ምሳሌን መግደል አለብሽ ብሎ ሲላት፣ ቆይ እስከ ዛሬ እንደ ድመት ዘጠኝ ነፍስ አይደል እንዴ ያላት፣ እንደ ድመት ዘጠኝ ነፍስ አይደለም እንዴ ያላት እና ታዲያ እንዴት አድርጌ ነው እሷን ልገድል የምችለው? እንደምንም አድርገሽ አልኩሽ እኮ ትሰሜኛለሽ። ደግሞ ዛሬ በጣም ጂኒየስ ሆነሻል ብሎ ሲላት እጅጉን ሞቃት ማህሌት። የእውነትህን ነው? አዎ መድብል። መድብል በእያንዳንዱ ነገር ዳጣ ብታግዘን ምን ይመስልሃል? ሞገስ ብሎ ሲጠይቀው ችግር የለውም። እውነት ለመናገር እንደውም ከማህሌት ጋር የቆየ ቂም ስላላት ልትተባበረን ትችላለች ብሎ ሲል ወደ ዳጣ ደወለላት። ዳጣም ደግሞ ሰተት ብላ ወደ ቤት ስትመጣ እንደ አጋጣሚ ቅድስቴን አገኘቻት። እናም ቅድስቴ ጋር እያወሩ ባሉበት ሰዓት በቃ ቡራ እንደ ጠፋ ቀረም አይደል እያለች ስታወራ፣ አዎ እውነት ለመናገር የጥፋተኝነት ስሜት ይሰማኛል ዳጣ ብላ ስትላት፣ ምንድን ነው ያን ጊዜ እኮ ማለቴ ብዙ ነገር ፈልጎ ነበር። ምን ማለት ነው? ብቻ ግን ተይኝ፣ እስኪባከሽ ታግሎኝም ነበር እና ነገር ግን እኔ በወግ በባህሉ ብዬ በፍጹም እሽልለው አልቻልኩም ነበር እና አሁን ላይ በጣም ይጸጽተኛል ብላለች። ኦ ታዲያ እንደሱ ከሆነ ለምንድን ነው ለመድብል የማታስረክቢው? ምን ቆይ አንቺ አብደሻል እንዴ ብላ በትራስ ስትመታት እና ታዲያን የምላደርግሽ ሆ ጭራሽ ብላ ብላ ለመድብል ስጩትለኛለች እንዴ እኔ የምወደውና የማፈቅረው ብሩክን እንዴት ነው ከአንድ ቤት ወንድማማቾች የምትለው? ይች ልጅማ ቤተሰቦቿን ካገኘች ወደ እውነትም ተጃጅላለች፣ ብላ ዝምብ ስትል፣ በሆድሽ አትሚኝ ብትነግርኝ ይሻልሻል። ቅመማ አሁን የቡራ ነገር ስትል፣ እንደ አጋጣሚ ምሳሌ መጣች። ምን ነው? ምን ሆኗ? አላባየ አረ፣ ምንም። አባትሽማ ሊዝናና ህዷል። አይ፣ ሊዝናናማ አልሄደም ሄደም። ማለቴ ቅድስት ለምርመራ ወደ ውጭ ሀገር እንዲሄደ ነግራኛለች። ከዛ ቅድስቴ በደንብ ገለመጠቻት። ኦ በጣም ይቅርታ፣ ለማንኛውም እንደዛ ነው። ግን አንቺ ቤተሰቦችሽ በጣም ተመችተውሻል አይደል? እንዴ በሚገባ ነዋ። እኮ ዓይንሽ እኮ ይናገራል፣ ማለቴ ሁለመናሽ ይናገራል። በደንብ እና አምሮብሻል ብለው አሏት። ከዛ አመሰግናለሁ አለች። በሌላ በኩል ሞገስ ለሉላ ምግብ ይዞላት ሲመጣ አስቸገርኩ አይደል በጣም ይቅርታ አለችው ምን እንደዚህ ታያለሽ አንቺ እኮ የወደፊቱ ሚስቴ የልጆች እናት ነሽ እና ላንቺ ይሄ መቸገር ነው እንዴ አረ ይህንን ነገርማ እንደ ትልቅ ነገር አትይው ብሎ አላት እሱን አውቃለሁ ነገር ግን እመንኝ ይሄ ነገር በጣም ሰልችቶኛል በተለይ የውጭ ምግብ አይዞሽ ነገሮች እስከሚስተካከሉ ነው ብሎ አላት መድብል መድብል ዳጣንና እንዲሁም ሞገስን ከሰበሰበው በኋላ፣ አሁን አዲስ መረጃ አለ። ምንድን ነው? ብሩክ በጣም ከባድ ችግር ውስጥ ነው ያለው። ነገር ግን ነገር ግን አንድ ዘዴ አለኝ። ምንድን ነው እሱ? ደግሞ እንደምንም ብለን ማህሌትን አግተን ማወጣጣት አለብን። እንዴ ለምን? በቃ ያለው አማራጭ ይሄ ነው። ወንድሜ ሞተም፣ ዳነም፣ ስለ ወንድሜ እያንዳንዱ ነገር ታውቃለች። ሞገስ ብድጋለና እሱም አለክነህ ማህሌት ብሩክን እኮ ስታጠና ውላ አድራለች። እናም በጣም ብዙ ነገር ስለሱ ታውቃለች። አዎ ዝና በጣም ከትልቅ ሀብታም ሰውዬ ጋር በጣም ብዙ ነገር፣ አጭበርባሪ ነገር ይሰራል። ስለዚህ ወንድሜን የሆነ ነገር አድርገውታል። እመኑኝ እመኑኝ። ግን ወንድሜን እንደዚህ ያደረገውን ነገር ያገኘ ሁለታ። አንቄ ነው የምገላቸው። ከዛ እስር ቤት እገባለው፣ እስር ቤት እንደሆነ ቤቴ ነው ብሎ አለ። አረ ተረጋጋ መድብል፣ ምንም አይሆንም። ማለቴ ቡራ በሰላም ይመጣል። ቡራ ማለት እኮ በጣም የዋህና ሚስኪን ነው። እና ለምሳሌ ይህን ሁሉ መስዋዕትነት ከፍሎ ደስታውን ሳያጣጥምማ ምንም አይሆንም አሉ ዳጣም። ብድጋለችና እውነቱን ነው ሞገሴ፣ ምንም አይሆንም። እና ደግሞ እኔ ያችን ማህሌትን አይንቼ መውጋት ነው የምፈልገው እንዴ አንቺ ደግሞ ከመውጋት ሌላ ምንም ፈን የለሽም እንዴ ተረጋጊ እንጂ እንደምንም ብለን እኛ ወንጀል አንሰራም እኔኮ ህጉን ጠንቅቄ ነው የማውቀው ግን ለማስፈራራት ያህል ለማወጣጣት ያህል እሷን እናግታታለን ከዛ የዝናን እያንዳንዱ ነገር ልትነግረን ትችላለች ካልሆነ ደግሞ እንደምንም ብለን እሺ ምንድን ነው እንደምንም ብለን በገንዘብም ቢሆን ልትታለልልን ትችላለች ዝሮዝሮ ያው ኤፍራታ እንዳለችኝ ከሆነ የሆነ መረጃ ስታቀብለው ብቻ ነው ገንዘብ የሚሰጣት። ከዛ ውጭ ግን ዝናም ቢሆን ዝም ብሎ ገንዘቡን እንደማያባክን ኤፍራታ ነግራኛለች። በጣም ጥሩ። እንደዛ ከሆነ ኤፍራታንም ሆነ ማህሌትን ለማታለል ቀላል ነው። ሁለቱም በጣም ገንዘብ ይወዳሉ። እዚህ ሁሉ ጣጣ ውስጥ እና ያን ጊዜ ምሳሌን ስለ መግደል የሞከረችው ስለዚህ አይደል እንዴ? ማለቴ ለሀብትና ለንብረቱ እና ምንም ችግር የለውም ብላ አለች ቅድስቴ። ቅድስቴ ደብሯት ዝም ብላ ቁጭ ብላ ቁጭ ብላ ባለበት ሰዓት ምሳሌ እየመጣች እንዴ፣ ምን ሆነሽ ነው ቅድስቴ? ምን ላድርግ ብለሽ ነው በጣም ደበረኝ እኮ። ኦ እንደዛ ከሆነማ እኔ በቃ ግጥም ላንብብልሽ፣ ብላ ለአባቷ የጻፈችውን ግጥምና እንዲሁም ለቅድስቴ የጻፈችውን ግጥም አነበበች። ከዛ አባቴ ስትል ቅድስቴ እንባዋ እኔ ምልሽ ቅድስቴ፣ ቆይ ግን ሁሌ ስለ አባቴ ሳወራ ለምንድን ነው የሚከፋሽ? ለምንስ ነው እንባ ዱብ ዱብ የሚልሽ? የዝህን ጥያቄ ላገኝ ይችላለሁ ወይ? ጉድ ምሳሌዬ፣ ገና ኮ ህጻን ልጅ ነች። ስለምን ጥያቄ መጠየቅ ነው የምታወሪው? ለማንኛውም ይህን ነገር በእኔና ባንቺ ይቅር። እኔ ምንም አላለቀስኩም ብላ አለች። መድብል መድብል ቅድስቴን እናንተ ከቤት መውጣት የለባችሁም አስቤዛም ደግሞ እኔ አስተካከላለሁኝ ግን እኮ ምንም የለም ነገርኩሽ እኮ ሁሉንም አስቤዛ እኔ ሞላለሁ አልኩሽ አይደል ደግሞም ትምህርት ቤት እንድትሄድ አልፈልግም በቃ እንዴ ግን ለምን ጋሽ እኮ ይቆጣል አሁን ስለ ጋሽ ማናወራ ነገርኩሽ እስኪ ያን ጊዜ ብሩክ ከቤት ሲወጣ የሆነ ምልክት ያስቀመጠው ቀመጠው ምልክት ነገር ይኖራል እንዴ ብላ ብሎ ሲጠይቃት፣ አረ በፍጹም ግን የሆነ ቲሸርት ነበረ፣ በቃ ላምጣው እንዲ አይ፣ ለነገሩ እሱ ይቅርብህ። ማለቴ እሱ እኮ ያው አለ አይደለም ምሳሌ፣ ያኔ ስትታመም የተረጨ ደም ነው፣ እና ያን ያህል የሚጠቅመህ አይመስለኝም። በቃ ተዩ። እንደዛ ከሆነ እናንተ እቤት ጠብቁኝ፣ እኔ ግን እያንዳንዱ ነገር አጣርቼ እደርሱበታለሁኝ ብሎ ተሰናበታት። ቅድስትም ግራ በመጋባት ውስጥ ቆይ፣ ምንድን ነው ከመጣች በኋላ ቆይ፣ ለምንድን ነው ዛሬ የመጣሽው? ማለት መድብል ደውሎልሽ ነበር እንዴ? አዎና መድብል ደውሎልኝ ነበር። ቆይ ለምን ይሆን? አላውቅም። ብቻ ዛሬ በጣም ተናዶ ትምህርት ቤት እንዳትሄድ ምሳሌ፣ አንቺም ከቤት እንዳትወጪ እና አስቤዛስ? እስካሁንም አስቤዛ ምንም አልቸገረንም። ማለቴ መድብል ሁሉንም ነገር እያሟላ ነው በቃ ይሄን ብሎኝ ሄደው። ወይ ጉድ! እኔ ግን ለምንድነው ፍትፍቱ ላይ የማይደርሰኝ ሁሌ? በቃ አሁን እኮ መድብል ልፈልግሻለሁ ብሎኝ ነው። ቆይ ደግሞ ማንን ልንወጋ ይሆን? እኔ ምን አውቃለሁ። ስለ መውጋት መወጋጋት ነው የምታወሪው። ብቻ እንደዛ ነው እንግዲህ። ሞገሴና እንዲሁም ደግሞ ዳጣዬ መድብል ሆነው ማህሌትን እየተጠባበቁ ለማገት አረ፣ ሂዱና እናንተ ምግብ ብሉ። እኔ ግን በፍጹም ዛሬ ማህሌትን ሳላግት አልወጣም ብሎ አለ። አረ ችግር የለውም እሷ እኮ ጠዋት ትወጣለች፣ ማታ ሰው ሳያት ትገባለች። አይ ኖ በፍጹም የወንድሜን ስቃይና መከራማ እንደዚህ እያየው ዝም አልልም። እናም እጠብቃታለሁ ብሎ ዳጣዬና ሞገስ ምግብ ሊበሉ እየሄዱበት ባለ ሰዓት ኤፍራታን እና ማህሌትን አገኛት። ከዛም ለመድብል ደወሉና አግኝተናታል ግን እየብቻ አይደሉም ብለው ሲሉ እንደምንም ብሎ ኤፍራታን አታለላት። ማህሌትን አግተው እያሰቃያት ይገኛሉ። ውድ የህያቤ